በዚህ ልክ ማሰደም ቁም ነገር አለው ብዬ አላስብም። የእውነት ከሆነ ፍላጎትሽ የእውነት ከሆነ ያፈቀርሽ የእውነት ከሆነ ተቀብሽ ደ ልጅ ስህተት ከብረት ዝገት አይጠፋም ነው ተረቱ። ኢሳም እንግዲህ እስከዛሬ ለሚደርሱት አስተያየቶችም ሆነ ትችቶች በተለያየ ኬስ እንግዲህ ስለሁሉም ነገር ማብራሪያ ሰጥቶበት ባለፈው ስለተፈጠረው በፈኪያና በሱ መካከልም እንግዲህ ይቅርታ ይገባታል። ይቅርታ ላስቀየምኳቸው፣ ስለሁሉም ነገር እንግዲ ይቅርታ ጠይቋል ማለት ነው። ይቅርታ መጠየቅ ደግሞ ትልቅነት ነው። አንድ ሰው ጥፋቱን አምኖበት ወይም ደግሞ ሰዎች ተቀይመውኝ ያላደረግኩን ነገር ልክ አይደለም፣ ሰዎችን ማስቀየም አልፈልግም ብሎ ይቅርታ ከጠየቀ ያ ሰው ትልቅ ነው። ይቅር ካለ ደግሞ ይቅር ሊባልም ይገባል። ፉፉና ፍቅር ደግሞ ማለት ነው፣ እንደዚ አይነት ድራማ ከምትሰሩ ይልቅ የእውነት እናንተ ብራንካችሁ ጭውታችሁ መወድ ሰው ዘንድ ተወዳጅ ነው። ይሄ ድራማችሁ ግን ሁለታችሁም የሁለት እምነት ተከታይ ስለሆናችሁ ብዙ ሰው በመለያየታችሁ ደስ ይለውና አብራችሁ ስትሆኑ ደግሞ ብዙ ሰው መልሶ ልቡ ይሰበራል። ዛሬ አሁን በጣም ብዙ ሰው ነው ደስ ያለው የእውነት የተለያዩ መስሎት ፍቅርና ፉፉ። አሰላሙ አለይኩም ወራህመቱላ ወበረከቱ። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ዛሬ ኢሳም ፈኪንና ቤተሰብ ተመልካቾችን እንግዲህ ይቅርታ ይጠይቃል ማለት ነው። ያው ከሰሞኑ ብዙ ነገሮችን እያየ ነው። በነገራችን ላይ የተለያዩ አስተያየቶች፣ የተለያዩ ትችቶች በተለያየ ኬዝ ማለት ነው። እና ባለፈውም ከፈኪ ጋር የነበረው ነገር በዛም ብዙ ትችት እየደረሰበት ነበር። እንዴት እንደዚህ ታደርጋለህ? ማክበር ነበረብህ፣ ምንም ይሁን ድራማ ይሁን ምንም ይሁን እውነትም ይሁን ማክበር ነበረብህ። በዛ መንገድ ፈኪን መመለስ የለብህም ነበር፣ ለሴት ልጅ ክብር ይኑረ የሚል ብዙ ትችቶች ነበሩ። ይቅርታን ጠይቃት የሚል በጣም ብዙ ሰው ትችት ሲያደርስበትም ይቅርታ እንዲጠይቃት ጫና ሲያደርጉ የነበሩ ብዙ ሰዎች አለን፣ እኔንም ጨምሮ ማለት ነው ዞሮ እንደ አጠቃላይ እንግዲህ ከኡስታዞችም ጋር በተያዘ ከፈኪም ጋር በተያዘ ከእምነት ጋር በተያዘ እንዲሁም ደግሞ ከኩራትም ጋር በተያዘ አሳማኝ በቂ ተጨባጭ የሚባሉ ትምህርቶችና ምክንያቶችን ሰጥቶበት ስለ ሁሉም ነገር ይቅርታ ጠይቋል ማለት ነው። ምክንያቱም በእኔ ምክንያት ሰዎች እንዳዝኑብኝ፣ ሰዎች እንዲከፉብኝ ወይም ደግሞ እኔ እናንተ በምታዩ አንግል ይሄ መኩራት የሚባለው ነገር ለሰው ክብር የሚባለው ነገር በዛ መንገድ ሰዎች እናንተ በምታዩኝ መንገድ መገኘትም መሆንም አልፈልግም፣ እንደዛም ማስተዳደግም የለኝም፣ እንደዛም አላደግኩም ብሎ እንግዲህ ስለ ሁሉም ነገር ይቅርታ ጠይቋል። ኡስታዞቻችሁን የተናገርኩባቸው የመሰላችሁም ብሎ እንዲሁም ደግሞ ኩራትም የመሰላችሁም ብቻ ብዙ ያው ሲተችበት በነበረው ነገር ላይ ማብራሪያ ሰጥቶበት ጥሩ ትምህርቶችን ነው በነገራችን ላይ ሲሰጥ የነበረው። የምር አንዳንድ ጊዜ መማር ለፈለገ ምንድን ነው አጋጣሚ ሁሉ አስተማሪ ናቸው ይባላል። ጥሩ ትምህርቶች ናቸው እያስተላለፋቸው። ከመጀመሪያ እስከ መጨረሻ የምር በጣም ነው የተመቸኝ። ሲቀጥል ኢሳም በዚህ ልክ እናንተ እንደምታስቡት አይደለም። በነገራችን ላይ ስለማታቆል ሊሆን ይችላል፣ ወይ ደግሞ ባለፈው በተፈጠረው ነገር ተናዳችሁበት ሊሆን ይችላል። እኔም ተናድጅበታለሁ እውነት ለመናገር ግን፣ እኔ ኢሳምን በጣም መወደው የማከብረው ልጅ ነው። ሲቀጥል ኢሳም ተናጋሪ ልጅ አይደለም። ነገሮች እንደዚህ ሰዎች እንድረዱኝ ብሎ በዚህ ወጥቶ በዚህ ወርዶ ምናምን ብሎ ሰዎችን ለማሳመን የሚታትር ወይም ደግሞ ለማስረዳት የሚሞክር ልጅ አይደለም። ከኢክራም ጋር በነበረ ሰዓት ብዙ ነገር ተብሏል፣ ብዙ ተሰድቧል፣ ብዙ ተተችቷል፣ ብዙ ነገር ተዘልፏል። ያንን ነገር እንኳን መቶ እሱ አይደለም ማብራሪያ የሰጠው የነበረው ለሰዎች ሲያስረዳ የነበረው ኢክራም ናት። እንደውም መታ እንደዚህ ነው እንደዛ ነው ምናምን ብላ ለማስረዳት የሞከረችው እንጂ ኢሳም በጭራሽ በቃ የሆዱን በሆዱ አድርጎ የሚያልፍ ልጅ ነው። ንግግር አይችልም። አዎ፣ አይችልም። በቃ መሳቅም ማውራትም የሚችለው ከኢክራም ጋር ነው በቃ ሌላው ኢቨን እንኳ ከጓደኞቹ አብሮት ከሚኖሩ ሰዎች ጋር እንኳ ያን ያክል የሚግባቡ አይደለም። አንዳንድ ጊዜ እንደውም እንደ በግድ ሳቂ በግድ ዛሬ ውጭ ላይ ሁኝ ነው ማውራችሁ። ለማንኛውም በግድ አውራ በግድ ሰቂ የተባለ እስከሚመስል ድረስ አንዳንድ ጊዜ የሆነ ቪዲዮ ላይ ስታዩት በጣም ቁጥብ ነው፣ በጣም ቁጥብ ነው። ያን ያክል የሚያወራ የሚጫወት ልጅ አይደለም። እንደገና ደግሞ ምንድነው ነው ይሄ ሲቀመጥ ለራሱ የምትተችው ሰዎች አላችሁ። ግሩን ሲያቅሎ ሲቀመጥ ምናምን ና ምናምን ኩራት የሚመስላችሁ ሰዎች አላችሁ። ግን ኩራት አይደለም እግሩን ስለሚያማው ይሳብ በቅርብ ነው ፋሻ ተፈታለት ና ስለዚህ ያን ያክል እንደዚህ ውስታዞች ተሳደበ፣ ውስታዞች እንደዚህ አለ እንደዚህ ኮራል እንደዚህ ነው ኩራተኛ ነው ምናምን እያልን እኔንም ጨምሮ ከሁን በኋላ እንደዚህ ባናሳጣውና ና ባንገፋው ደስ ይለኛል። በቃ ዝምተኛ ልጅ ነው። ተናጋሪ ልጅ አይደለም፣ ንግግርም አይችልም ኢሳም ማለት ነው እና በክፋት ባናይበት ደስ ይለኛል። ካሁን በኋላ ይሄ ርዕስ ቢዘገብ ማለት ነው። ሲቀጥል አህሙ ማስጠንቀቂያ ስለሰጠው ነው ምናምን የምትሉ ሰዎች አላቸው። ማስጠንቀቂያ አህሙ ማስጠንቀቂያ ስለሰጠው ሳይሆን አህሙ ሲጀመርም ማስጠንቀቂያ አይደለም የሰጠው። በጣም ውድም አከብሬ ሰው ነክ ና በዛ ልክ አልጠበቅኩም፣ እንዴት እንደዛ ታደርጋለ ብቻ ነው ያለው አህሞ ማለት ነው። ሌላም ሰው ሲናገር የነበረው እንደዛ ነው። ሲቀጥል ደግሞ ጥፋት ውስጥ ስለገባው ነው። በእኔ ምክንያትም ደግሞ መሰደብ የለባትም። እኔን የምትወዱኝ የምታከብሩኝ ሰዎች እባካቸው አትስደቧ። ሲቀጥል ደግሞ ሴቶችን እየተሳደቧቸው ሴት ሆናችሁ ለዩቱባችሁ ማሞቂያ በሰው ሞራል ላይ የምትረማመዱ ሰዎች እንደሄ ነገር ቢቀርባችሁ ብትተውት ብሎ ሁሉም ምክር ጥሩ ጥሩ አስተያየቶችን ሲሰጥ ነበረ። ፈኪንም እናንተ እንደምታውቋት አይደለችም፣ በአካልና በሚዲያ አንድ አይደለችም፣ እንደምታስቧት አይደለችም ብሎ እንግዲህ ሲናገር ነበረ። እንግዲህ አንድ ሰው ቅርብ ስትሆኑ ነው አብራችሁ መኖር ስትችሉ ወይም ደግሞ ቀርባችሁ ስታዩት ነው የምታውቁት እና እሱ እንግዲህ ቀርቦ አይተዋታል። እኛ እንደምናያት አይደለችም ማለት ነው እዚህ ጋር የተለያየ እኔ እኛ እንኳ እንወዳታለን ብለን የምንል ሰዎች እንኳ ያን ያክል እንደ ኢሳም አናውቃትም ማለት ነው። ስለዚህ እናንተ ደግሞ የምትጠሏት ሰዎች ጭፍንተኛ አትሆኑ፣ አይናችሁን ግለጡ። የዚችን ልጅ መጨረሻ የሚያውቀው አላህ ነው፣ እኛ አደለም። ስለ ፈኪ ስለ ራሳችንም አናውቅም፣ ነገ መጨረሻችን ምን እንደሚሆን። ስለዚህ ዋለ ራሴ ዋለ ነፍሴ የሚለውን ነገር ማስቀደም ተገቢ ነው። እሷን ለመተቸት በምንም ነገር ምንም ምንም ማለት ነው እሷ እሷ ናት በቃ። የምትሰራውም ምንም የምትለውም ለራሷ ነው። ስለዚህ በሞራላ ላይ እየተረማመዳችሁ የስድብናዳ ከምታወርዱባት ዝም ማለት በቃ፣ ኢሳም እንደተናገረው ዝም ማለት በቃ መተው ተሻላችሁ፣ ጥሩ ነገር መናገር ነው። እና ያው እንግዲህ ትማሩበታላችሁ ብዬ አስባለሁኝ። ደስ የሚል ቆይታ ነበር በነገራችን ላይ ኢሳም ዝርዝሩ በክፋት አትዩት። ካሁን በኋላ እንዳጠቃላይ ልላችሁ የምፈልገው ነገር ሲቀጥል፣ ወደ ፉፉና ፍቅር ስመጣ ፉፉና ፍቅር እንግዲህ ድራማ፣ የነሱ ድራማ ያው የማይጨበጥ ነው። አሁን ላይ ግን ፉፉ መግቢያውን አይታችሁት ከነበረ እንግዲህ የፈቲን ፍቅር አፈቅራለሁ ምናምን ብለው ነበር ባለፈው፣ እና ተቀብዬሻለሁ ፍቅርን ወዳታለሁ? እሷ ስሜት አለ፣ ግን ቀስ በቀስ እተዋታለሁ። ስለዚህ አንቺ የእውነት አምነሽበት ከሆነ የእውነት የምትውጅ የምታፈቅድ ከሆነ ተቀብይሻለሁ፣ በቃ የሚያስደስትሽ ከሆነ ነው ያላት። ለዛውም ማለት ነው። እና የሚያስደስትሽ ከሆነ ብሎ አስቡት። ከዛ ለፍቅር ስሜት አለው ፍቅር አለው። ፈቲጋ ፈቲጋ እሆናለሁ ነው ያላት እኮ አስባችሁታል። እሷ እንግዲህ ፈቲ በዚህ መካከል ሶስታችንም ነን የምንጎዳው። ይህን ነገር አልቀበልም ብላን ሄደችው ማለት ነው። እና ብዙ ሰው የመጀመሪያውን መግቢያውን አይቶ እንኳንም ተለያያቸው ፍቅርን ደግሞ በቃሪ ስለተገኘች በጣም ደስ ብሎኛል ምናምን የሚል ሰው በጣም ነፍ ነው። ስለተለያዩ በጣም ደስ ብሏቸዋል። ከፉፉ ከፈቲ ጋር የሆነ ምናምን መስሏቸዋል። ግን መጨረሻው ስላላያቸው ነው እንጂ ፈቲ በሀሳቡ አልተስማማችምም አልተቀበለችም። ምክንያቱም ደግሞም ልክ ናት። አንድ ሰው ለሌላ ሰው ስሜት እያለው ፍቅር እያለው ያንን ሰው ትቶ እናንተን ይቀበላል ብሎ አምኖ መቀበል ትልቅ ጥፋት ነው፣ ትልቅ ስህተት ነው። ያንን ነገር አልተቀበለችውም ፈቲ በዚህ በኩል ልክና ግን እንደ ሀሳብ ይሄ ነገር ድራማ ነው ኦኬ። ግን ማነሽ፣ ፍቅርና ፉፉ የእውነት እናንተ ከምትሰሩት ድራማ ይልቅ የምትሰሩት ፕራንክ የምትሰሩት ጭውት ሞር ሰው ዘንድ ተወዳጅ ተቀባይነት ያለው በጣም የሚያዝናና ነው። የምር ማለት ነው በጣም ነው የሚመቸኝ፣ ኔ ጭውታችሁ ምናምን ነገር እና ሁለታችሁ ሁለት እምነት ስላላችሁ እንደዚህ አይነት ድራማ ባት ሰሩ በቃ ስትለያዩ ደስ የሚለው ሰው አለ፣ አብራችሁ ስትወዱ ደግሞ ልቡ የሚሰበር ሰው አለ። ከእምነት አንጻር ማለት ነው። በቃ ሁሉም ሰው ለየራሱ እምነቱ እውነት ነው ልክ ነው ብሎ ነው የሚያምነው እና ሁለታችሁም አንድ አይነት እምነት ሲኖራችሁ ደግሞ በቃ ያ ሰው ለእናንተ አስቦ ነው።